ሃይሜ ነው ምታስገዳታቸው? ወጥቷል። ምርጫዋን ነው የምትኖረው፣ ህይወቷ ነው። እኔ ብሩክ ሰው ሁላችንም የራሳችን ነው። ያሳዝናል፣ ብቻ የሀይሚና የብሩክ መለያየት ለዚህ ደረጃ መዳረስ እኔ እንጃ አላቅም። ብዙዎቻችን ያንን አልጠበቅንም ነበር። አብሮ ብዙ ፈተናዎችን፣ ብዙ ችግሮችን ተቋቁመው ከፍ ያለ ደረጃ ይደርሳሉ እንጂ እንዲህ በትንሽ ነገር ተጣልተው ተራርቀው ተለያይተው ለዛውም ጭራሽ በቃ ልክ እንደማይተዋወቁ ሰዎች ይሆናሉ ብለን አንድም ቀን አስበን አናውቅም ነበር። ግን ይሄ ነገር እውነት ሆኗልና እንግዲህ ሀይሚም ምርጫዋ ማን እንደሆነ እስካሁን አልታወቀም። እንግዲህ ሲንግል እንደሆነች ተናግራለች ወይም ደግሞ በህይወቷ ውስጥ ማንም የፍቅር ግንኙነት እንደሌላት ወይም ደግሞ የፍቅር ግንኙነት ውስጥ እንዳልሆነች ማንም በህይወቷ ውስጥ እንደሌለ ነው የተናገረችው ና ያም በቃ አልበቃ ብሎ ያው ሀይሚ እንደምታዩት ከዳኒ ጋር ያልሆነ ሙድ ውስጥ ነው የምትገኘው። ስለዚህ ብሩክ ደግሞ በዚህ የተነሳ ቪዲዮንም ማለት የተለቀቀውን ፎቶዎች እንዲሁም ደግሞ በቲክታክ ላይ የሚወሩበትን ወሬዎችም መልስ ሰጧል ማለት ነው። ያው ሁሉ ነገር እንዳበቃ ከዚህ በላይ እኔ ብሩክ ብሩክ ምንም ላደረግ አልችልም። ከዚህ በላይ ምንም ላደረግ የምችለው ነገር ልጅ የለም። በቃ ትንሽ ነገር ነው የተፈጠረው፣ ፕራንክ ነበረ እና ይህንን ነገር መመለስ ካልቻለች ወይም ደግሞ ወደ ራሷ መመለስ ካልቻለች ፍላጎት ከሌላት እኔ ከዚህ በላይ ምንም ላደርግ አልችልም። አሁን ላይ ራሴን አዳምጬ ራሴን አስተካክዬ በጣም የተስተካከለና ጥሩ ሁኔታ ላይ ሆን እገኛለሁ። ስለዚህ መሄድ ትችላለች ወይም ደግሞ እሷም የራሷን ኑሮ ትኑር፣ እኔም የራሴን ኑሮ እኖራለሁ እና በጥሩ ቪዲዮዎች እንገናኛለን እመጣለሁ በማለት እንግዲህ በሚያሳዝን ሁኔታ እየሳቀ ግን ውስጡ ርር ብሎ መልስ ሰጧል ማለት ነው። ሚፍታህም ይህንን ችግር ለመፍታት እንግዲህ እየጣረ ነው የሚገኘው። ግን ሶስተኛ ወገን ጭራሽ ሊያስታርቃቸው አልቻለም። በተአምር ማለት ነው የባሰ ሶስተኛ ሰው ሲመጣ አስታራቂ ሲመጣ የባሰ እየተጣሉ እየተራራቁ በጣም ያልሆነ ቃላት እየተወራወሩ የሚያስጠለሙድ ውስጥ እየገቡ እንጂ እየተስማሙ አላየናቸውም። እና ከዛም ውስጥ እንግዲህ ሚፍታህ አንደኛው ነው። እንደምታዩት እንግዲህ ሀይሚ ምርጫዋ መርጣለች። እኔ እንደ እውነቱ ስናገራችሁ ሀይሚ ከዳኒጋ መሆኗን መቶ ፐርሰንት አልፈልገውም፣ አልፈቅደውም ይህንን ነገር ከዳኒጋ ሁና ዳኒም በቃ የሀይሚንና ና የኔም ፎቶ አንድ ላይ አድርጋችሁ ደግፉኝ፣ አበረታቱኝ ያለውልህ በሉኝ በጣም ነው መወዳት እያለ ነው እየተናገረ የሚገኘው በቲክታክም በምንም፣ ና ያንን ነገር እኔ በምንም ታምር ላደርገው አልችልም። ሀይሚን ኑሯን መኖር ትችላለች። በእርግጥ ከብሩክ ስትለይ ከብሩክ ጋር ተለያይታ ስትኖር ብዙ ችግሮች ሊያጋጥሟት እንደሚችሉ መቶ ፐርሰንት ነግራችኋለሁ። ምንም ከብሩክ ተለይታ ከሚወዳት ሰው ከሚያስብላ ሰው ተለይታ ኖራ ትክክለኛ ሕይወት ትኖራለች ወይ ደግሞ ደስታዋን በጣም እጥፍ ከሱ የበለጠ ደስታ ታገኛለች፣ እሱ ከሚሰጣት ደስታ በላይ ሌላ ሰው ጋር ሄዳ ደስታ ታገኛለች ብዬ በምንም ታምር ላምን አልችልም። ለምን መሰላችሁ? ብዙ ጊዜያቶችን አብሮ የመጡ ያሳደጋት ኩትኩት አድርጎ በቃ ተንከባክቦ ልክ እንደ እንቁላል ይዟት ያሳደጋት ማለት ይቻላል ብሩክ ነው። ከብዙ መጥፎ ነገሮች ጠብቋታል። የእውነት ለመናገር እንደ ወንድም እንደ ጓደኛ፣ ያኔ እንኳን ወንድሞቿ ባልነበሩበት ታይም አለው ልሽ ብሎ እንደ ወንድም ኃላፊነት ተሰምቶት የእናት አባትሽ ኃላፊነት አለብኝ፣ የወንድሞች ተሰጡኝ የጣሉብኝ ኃላፊነት አለብኝ። ስለዚህ አንቺን የመንከባከብ ኢቨን እንኳን የሆነ ቦታ ሌር ነው ስትል አይቻልም ነው የሚላት። በቃ እኔ ከፈለግሽ ቤት እንሄድና ቤት ካስገባውሽ በኋላ ነው መሄድ የምትችው። እኔ ጋር ያለሽ ግን በምንም ተአምር ይህን ነገር ልታደርጊ አትችም ይል ነበር ና በአጭሩ፣ ብሩክና ሀይሚ እንግዲህ ጥሩ መግባባት፣ ጥሩ ደረጃ ላይ ደርሰው ነበረ። ግን ደግሞ መጨረሻቸው እንደዚህ በመሆኑ ሁላችንም አዝነናል። እንግዲህ ብሩክ ለፍቻለሁ፣ ብየው ብየው ብየው አቅቶኛል፣ ከብዶኛል፣ ከዚህ በላይ ምንም ላደርግ የምችለው ነገር የለም በማለት እንግዲህ ዛሬ ለሚፍታ በጣም በጣም በሚያሳዝን ሁኔታ የእውነት ለመናገር እንባ እየተናነቀው ነበረ። በጣም ከባድ ሁኔታ ላይ ነው የሚገኘው፣ ግን እየሳቀ ነበር። ተመልካቾችን ላለማስቀየም ተመልካቾች እንዳይጨናንቁ በእኛ ጉዳይ ላይ ምንም መጨናነቅ የለባችሁም ነው እያለ የሚገኘው። እና በጣም ብቻ ከባድ ሁኔታ ላይ ነው ያለው። ምክንያቱም ቀላል አይደለም። የመጡበት መንገድ የኖሩበት ብዙ ጉዞዎቹን ተጉዘዋል። አንድ ቀን ሁለት ቀን አይደለም። እነዚህ ልጆች ኦልሞስት ከአንድ አመት በላይ አብረው ቆይተዋል። እና ብቻ በጣም በጣም እኔ እንጃ እንበ ሁሉን ይመጣኝ አልዋሻችሁም፣ እና አላቅም የነገውን፣ ፈጣሪ ነው የሚያቀው። ግን አሁን ላይ እኔ እያስፈራኝ ያለው እያሰጋኝ ያለው የሀይሚ ህይወት ነው። የውላችሁ ወንድ ልጅ አንዴ ከቆረጠ ቆረጠ ነው፣ አንዴ ከወሰነ ወሰነ ነው። በአጭር ጊዜ ውስጥ ደግሞ ብሩክንና ሀይሚን ለውጣቸውን ታያላችሁ። እግዚአብሔርን ብዬ የምነግራችሁ ነገር ዳኔን ተከትላ ሀይሚ የምትሄድ ከሆነ የምርም በዚህ ልክ በዚች ፍጥነት ገና አንድ ሳምንት ለሚያቃት ልጅ በዚህ ፍጥነት ቸኩላ ሱጋ ምትሆን ከሆነ የምትጎደው የምትሰበረው እሷ ናት። ብሩክ አሁን ላይ ተረጋግቷል። በቃ አንዳንዴ ከመግፋት መገፋት ጥሩ ነው። እውነቱን ንገሪኝ ካላችሁ ሀይሚ ብሩክን ገፍተዋለች። በአጭሩ አራት ነጥብ። ምንም ያልተጋነነ ያልተካበደ ምናምን ነገር፣ ለምን የተፈጠረውን ችግሩን አይተናል። ግን ደግሞ ሀይሚ ትክክል ናት ብዬ እማስበው እምገምተው ሀይሚን እደግፋታለሁ እምለው አንደኛ ሴት በመሆኗ ነው። ሁለተኛ ነገር ደግሞ ብሩክ አብሯታል ከጎኗ ያለ ሰው ነው። በህይወቷ ውስጥ ሌላ ፍቅረኛ፣ ሌላ ሰው የሚወዳት የሚያፈቅራት ሰው እንዳይመጣ አግዷታል። በአጭሩ ወይ እሷ ወይ እሷ አፈቅርሻለሁ ብሎ ፍቅሩን አልገለጸላት፣ አብሮ የሆነ ስቴፕ ወይ ከፍ አላሉ፣ ወይ ደግሞ ሌላ ሰው መጥቶ የፍቅር ጥያቄ ጠይቋት ያንን ጥያቄ ተቀብላ ከዛ ሰው ጋር በነጻነት እንድትኖር አልቻለችም። ይሄ ነገር ደግሞ እስከ መቼ ነው ከብሩክ ጋር ሊያስቀጥላት የሚችለው? እች ልጅ ፍቅርን ትፈልጋለች። የሚንከባከባትን ሰው ትፈልጋለች። የሚያኖራትን ሰው ትፈልጋለች። ደስተኛ መኖር ትፈልጋለች። ግን ብሩክ ይህንን ነገር ለማድረግ ወይ ደግሞ ለፍቅር ጊዜ ከሌለው ምንም ማድረግ አትችልም። ምርጫዋ ምንድን ነው? ለእሷ የሚሆናትን ሰው እሷን ብሎ የመጣን ሰው ወይም ደግሞ ጊዜ ትፈልጋለች። በአጭሩ ዳኒን ብላ ተከተላ ከሄደች መቶ ፐርሰንት አልደግፋትም፣ እቃወማታለሁ። ይሄ ነገር መቆም አለበት። ዳኒን እያጠበን እያጠበን እናሰጠዋለን። ቲክታክ ላይ የሆነ ቻሌንጅ ተጀምሯል። ያንን ቻሌንጅም እንቀላቀላለን፣ ሁላችንም ማለት ነው። በምንም ተአምር ከዳኒ ጋር መሆን የለባትም። ምክንያቱም ብሩክ አይሆነኝም ብላ ያሰበች ልጅ እንዴት ነው ከዳኒ ጋር ልትሆን የምትችለው? እንዴት ነው ዳኒ ለአራት ዓመት ፍቅረኛው የሆነ ስንት ቃል ገብቶላት ጊዜዋን ሁሉ ነገሯን ካባከነባት ካቃጠለባት በኋላ አልፈልግሽም ብሎ እንደ ሸንኮራ መጥጦ ከጣላት በኋላ ለሀይም እንዴት ነው ሊሆናት የሚችለው? በምንም ነገር አይገናኙ፣ በምንም ነገር አብረው ሊሆኑ አይችሉም። ይህንን ነገር ሁላችንም መናገር አለብን። አይ ሕይወት ይሄ ነው ይሄ ነው የሚጠቅመኝ የምትል ከሆነ ደግሞ ስለምትጎዳ ነገር ስታለቅስ እኛም አብረን ማልቀሳችን አይቀርም። የእውነቴ ነው ግን አሁን ነው ከስህተቷ ልናረማት የሚገባውና ሀይሚን በዚህ መልኩ ደግፋታለሁ። ለምን ብሩኬ ፍቅሩን አውጥቶ እስካልገል አልነገራትም? እግዚአብሔርም ቢነግራት ኑሮ ነግሯታል። ፍቅረኛ ማቾች ናቸው በትክክል የምትሉ ሰዎች ውሸት። እኔ በደንብ ያረጋገጥኩት ሀይሚ ቃል ከዚህ በፊትም ጥርጣሬ ነበረኝ። እኛ ብሩክ የሆነ ጊዜ ተናግሯል። አሁን ላይ ምንም የፍቅር ግንኙነት መጀመር አልፈልግም። ተረጋግቼ ለእናቴ አላማዬን አሳክቼ የራሴን ኑሮ አሸንፌ ትክክለኛ ጥሩ ቦታ ላይ ጥሩ ደረጃ ላይ ሲደርስ ነው ስለ ፍቅር ማሰብ የምፈልገው፣ ከዓላማዬ መሳት አልፈልግም ብሎ ተናግሯል በአራት ነጥብ። እና ያን ነገር እንግዲህ መቼ ነው የሚያሳካው? የዛሬ ሁለት ዓመት፣ አምስት ዓመት፣ አስር ዓመት ማንም የሚያውቀው ታሪክ የለም። የብዙዎቹ ፍቅረኛ ማቾች መለየት መፍትሄ ምክንያቱ ደግሞ ዋነኛው ደግሞ ወንዶቹ የመዘግየት ሴቶቹ ደግሞ የመፍጠን ነገር ነው። ሴቶች ጊዜያቸውን ማባከን አይፈልጉም። ቁም ነገር ከሆነ ቁም ነገር ነው። ከዛ ሰው ጋር መቀጠል መኖር የሚፈልጉት ወንዶች ደግሞ የዛሬ አምስት ዓመት እንዲብዬ አዘጋ ቤተሰብን እንደዚህ አግዤ የዛሬ ሰላሳ ዓመት እንዲውኝ እንደዛ አድርጌ ምናምን ብለው ብዙ ኮተት ሲያበዙ ሴቶች ጥፍ ይላሉ። ያንን ነገር እኔ አልቃወምም። ለምን ሴት ልጅ በቃ፣ እንደ ዳይመንድ ነው። እያንዳንዱ ደቂቃዋ ውድ ነገር ነው እና ማባከን የለባትም ብዬ ነው የማስበው። ግን ደግሞ ሴቶችም ደግሞ እንዲ ተሯሮጠው የልሆነ ወንድ ውስጥ ያልሆነ ህይወት ውስጥ ከሚገቡ ተረጋግተው ያለውን ነገር ተስማምተው ማለት አሁን ለምሳሌ ወንድዩ አስር ዓመት ካለ ቢያንስ አምስት ዓመት ቀንሶላት በአምስት ዓመት ጊዜ ውስጥ መጋባት በአምስት ዓመት ጊዜ ውስጥ አብሮ መሆን ቢችሉ የተሻለ ነው ብዬ ነው የማስበው። እና የሀይሜና የብሩክ ነገር በጣም ከባድ ነገር ነው። በቃ ሀይሜም መመለስ አትፈልግም። ዛሬ ላይ ጥሩ ነገር ይፈጠራል ብዬ አስቤ ነበር። እንደዚህ በሁለት መቶ ሺህ ኬዋ ላይ ያው ብሩክ ያለን የመሰለኝ ሰላም ተፈጥሮ ሰላም ወርዶ፣ አንዳንዴ እንደዚህ አይነት ፕሮግራሞች ሰው የተጣሉ ሰዎችን ያስታርቃሉ፣ የተራራቁ ሰዎችን ያቀራርባሉ ና እንደዛ ብዬ ነበር ያሰብኩት ና ብሩክ ደግሞ ይህንን መልስ ወጦ ሲሰጥ በጣም ነው የደነገጥኩት። ለማንኛውም ሀይሚን የምትሰድቡ ሰዎች፣ የምትዘቀዝቁ ሰዎች አላችሁ። ብሩክን የምትሰድቡ የምትዘቀዝቁ ሰዎች አላችሁ። እኔ ከሁለቱ ጎን ነው የማውራው ጊዜው እየሄደ እየሄደ በሄደ ቁጥር የሚናገሩትን ነገር እያየው ደግሞ ሚዛናዊ ሁኜ ማነው ጥፋተኛ ማንነው እንደዚህ ያደረገው የሚለውን ነገር ለማጥናት ሞክራለሁ። በአሁኑ ጊዜ ግን ሀይሚ ስህተቷን ተናግሬያለሁ፣ ብሩክንም ስህተቱ ሊሆን ይችላል ብዬ ያሰብኩትን የገመትኩትን ነገር ተናግሬያለሁ ማለት ነው። ሀይሚ ከሶሲ ጋር ብቻ ስላየችው አይደለም የተለያየች ወይም ደግሞ በዚህ ልክ ቆርጣ ጨክና፣ ከዛ በፊት ነው የተለያየ ነው፣ በቃ ወስነናል ብላለች። በአጭሩ ይሄ ልጅ ፍቅሩን አልገለጸላትም። በዚህ ጊዜ ከእሷ ጋር በፍቅር መኖር አልፈልግም፣ የሰውም እንድትሆን አልፈለግም። እሱም ደግሞ ለራሱ ጠቅልሎ አልወሰዳትም። ስለዚህች ልጅ መሀል ቤት ለምንድን ነው የምቷኘው? ለምን ወደ አንዱ መጠጋት ትፈልጋለች? አንድ ህይወት መኖር ትፈልጋለች፣ አንድ መስመር መያዝ ትፈልጋለች። ሴት ልጅ ናት፣ ህይወቷ ነው፣ እድሜዋ ነው። አሁን ላይ ሁሉን ነገር የምታይበት እድሜዋ ነው እና ለምን በአንድ ሰው ትታሰራለች? ለዛውም ነገ ያዝልቃት አያዝልቃት፣ ይወሰዳት ያዩ፣ አብራት ይሁን አይሁን፣ አብራት ይቀጥል አይቀጥል፣ ለማታውቀው ሰው ስለዚህ ሌላ ሰው መፈለጓ ሜቢ ሜቢ ዳኒን ፈልገው ነው ካሉኝ እኔ እግዚአብሔርን ነው የምላቸው። ብዙ የምናገረው ነገር ይኖራል። የምርም ዳኒን ፍላጎት ኑሯት ከዳኒ ከብሩክ አስበልጠው አስቀድመው እሱ ጋር የምትሄድ ከሆነ ወይም ደግሞ ብሩክን ተያት ይጂ እያላት የብሩክን ምክር አልሰማም ብላ ሄዳ ነገ ብታለቅስ ማለት ነው ማንም ሰው ሊረዳት አይችልም። አሁን ነው ችግር ውስጥ ሳትገባ ልንከባከባት፣ ልንጠይቃት፣ ተይረፊ ልንላት የሚገባውና ብቻ ዛሬ ብሩክ በጣም ነው ያሳዘነኝ። አልዋሻችሁም። እያነቡ እስክስት አይነት ነገር ነው። ውስጡ በጣም ተጎድቷል፣ ውስጡ በጣም ተሰብሯል። በነገራችን ላይ እሷን ስለሚያጣት አይደለም እየተጨነቀ ያለው ብሩክ። የእውነቴን ለመናገር ማለት ነው ሀይሚ ሌላ ሰው ጋር ሆና ቢያንስ እሱ እጅ ላይ ካለች እሱ ጋር ከሆነች ምንም አይነት ጉዳት እንደማይደርስባት መቶ ፐርሰንት ያረጋግጣል ወይም ደግሞ ያውቃል። ግን ሌላ ሰው ጋር ሄዳ ብትጎዳስ ብሎ የሚያስበው ነገር ነው አሁን እያስጨነቀው ያለውና። ሀይሚ ደግሞ በዚህ ልክ እንግዲህ አያገባም እያለች ነው የምትገኘው። በአሁኑ ግን ያው የቆረጠ የወሰነ ይመስላል። ብቻ በጣም አስቸጋሪ ነገር ነው እየተፈጠረ ያለው። እንግዲህ የማታውን ቪዲዮ ደግሞ አይተን የምንፈርድ ይሆናል። ሰላማችሁ ይብዛልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ አመሰግናለሁ። በአዲስ ቪዲዮ ደግሞ እንመጣለን።